ውድ ተመልካቾቻችን የኢዳል አድሃ በዓል ሲከበር ህዝበ ሙስሊሙ አንዱ ያለው ለሌለው በማካፈል ሁሉም ሰው በዕለቱ ተደስቶና እጅግ በጣም በዓሉን በፍቅርና በታላቅ አክብሮት እንዲያከብር ዘንድ ህዝበ ሙስሊሙ ከሚያደርጓቸው መሰረታዊ ነገሮች አንዱ ልግስና ወይም መስጠት ነው። አሁን ደግሞ ተከታትለን የምንመለሰው የሸካ ዞን እስልምና ጉዳዮችና የቴፒ ከተማ መጅሊስ በጋራ በመሆን ቀደም ሲል በመስጅድ ውስጥ ከፍተኛ አስተዋፅኦ ሲያደርጉ ለነበሩ አካላቶችን በመዘየር ካለው ላይ የተወሰነ ነገሮችን ለማካፈል ያደረገበትን ፕሮግራም ተመልክተን እንመለሳለን። አሁንም መልካም ቆይታ ይሆንላችሁ። ቆይታችሁ ያማረ ይሁን፣ ከእኛ ጋር ቆዩ።

የሸካ ዞን ስልም እስልምና ጉዳይ ብዙ ታሪክ የሰሩ አባቶችን ዝያራ ለመዘየር ዛሬ ተነሳስተን ያው እናንተ ጋር መጥተናል። አላህ እድሜና ጤና እንዲሰጣችሁ በቀላሉም ትንሽ ብትሆን ስጦታ ይዘን እናንተን ታስደስታለች ብለን ሳይሆን እንደው ለማስታወስ የምትሆን ነገር ይዘን ነው እናንተ ጋር የመጣ ነው። ያው በዓሉን ገዓ አረፋውን ምክንያት ማድረግ ነው እና የመጣ ነው ይሄ ከዋላችሁ ውለታ አንጻር በጣም የመጨረሻ ትንሿ ናት። እንደው ግን ለማስታወስ ያክል በዚች ፕሮግራም ዒደል አረፋው ምክንያት በማድረግ ታሪክ የሰራችሁ አባቶች፣ ለእስልምና ውለታ ያዋላችሁ አባቶች ናችሁና በዚህ ፕሮግራም ያውዝ ደርሰናል። እንኳን አደረሳችሁ፣ እንኳን አደረሰን እንላለን። የመስጂዱ ኮሚቴ፣ የሸካ ዞን እስልምና ጉዳይ እና በዓሉን ምክንያት በማድረግ እኔን ለመጠየቅ ስለመጣችሁ አላህ እድሜያችሁን በሙስሊሙ ሕብረተሰብ ስም ጤናችሁን ይስጣችሁ። ዋናው ጤና ነው። ሰላም ያርጋችሁ፣ ፍቅር ያርጋችሁ። አንድነትን ለማጠናከር አንድነትን ለመስበክ ለእስልምናው ትልቅ አስተዋጽኦና ትልቅ ኃይል ሁናችሁ ሙስሊሙ ህብረተሰብ አንድ ያድርጋችሁ። የምትመሩ መሪዎች አድርጋችሁ። ኢትዮጵያ የኢትዮጵያ ሙስሊም ሰላም ይሁን ፍቅር ይሁን። አገር ሰላም ይሁን፣ ወገን በያለበት ሰላም ይሁን። አንድነት እንዲመክሮ ይገድማቸዋል። የሌላ ችግር የለብኝም ከመን በስተቀር እኔንም ጤና እንዲታደርጉልኝ ይመኛለሁ። እድሜያችሁን ይስጣችሁ። ሰላም ምንጊዜም ሰላም ለመላው ሰላም ይኖር። ለወንድሞቼ፣ ለሸህ ሰይድ አዲሴ፣ ለመሐመድ ነጃት ይመር፣ ለሸህ ሐሰን ይመር፣ ለመሐመድ ሰይድ፣ ለሰይድ አሊ፣ ለጀማል አሊ ለውዶ ወንድሞቼ እንኳን ለኢደል አረፋ በዓል አደረሳቸው። እስልምና ጉዳይ ብዙ ነገሮችን በአንዳንድ ሙሸሪክ መምህራኖቻችን እያስተመሩ እስልምና እናጠናክረው እዚህ ደርሰዋል እና ለቀጣውም ደግሞ በዚህ በበለጠ እንደምታሻሽሉልን እንመኛለን። ስለ እስልምና ስለ ሰላም ስለ አንድነት ስለ ፍቅር አስተምሮ አለን ሁሉ እንዲማማች ሆኖ እንዲኖር በተለያየ ሃይማኖት መከፋፈል አንፈልግም። እኛ ከህዝብ ጋር አንድ ሰላም ፍቅር ሁነን ነው። በማህበራዊ ኑሮ አንድነት በቀብር በድር በምን በመሳሰለው አንድነት ነው ተራምዴን የምንኖረው። እና አሁንም ይሄ ተሞክሮ ለሙስሊሙ ህብረተሰብ ትምህርት መስጠትና ማጠናከር ይጠበቅብናል። ከመለያየትና መጥፎ ነገር ከመስተሳሰብ ነፃ መሆን አለብን። ይህን ትምህርት መስጠት መሰጠት ይገባል ለህዝባችን።

ደህና ነው ወይ? እንዴት ነው? ወላሂ ደህና ነው። ሁሌ ነው ነው አልሐምዱላህ ረብል ዓለሚን። ዛሬ ኢድ አል አድሃን ምክንያት በማድረግ የሸካ ዞን ምስልምና ጉዳይ አንቱ ለመዘየር ነው የመጣ ነው። በትንቷ ዘያራ ለማድረግ ነው አንቱን የመጣ ነውና ኢድ አረፋ በዓሉን በሰላም እንዲውን ከአንቱ ዱዓ ፈልገን እንዲታረጉልን እዛ ሙስሊሙን ላይ ላይ ያለውን ዱዓ እንድታረጉለት ጭምር በትንሹ ይሄ አይደለም ትንሽ ስጦታ ነው። ቀጣይ ቀጣዩን ያለውን ኢንሻላህ የመጣል እንዲዘግሮ ዱዓ እንድታደርጉ ለማስታወስ ነው። እናንተም ቆዩ ቆዩ

ለሙስሊሙም አንድነት ለሀገርም ሰላም ዱአ እንዲታረጉልን ብለን የመጣ ነው። ከዛ አንፃር እሳቸው አሁን የተሰማቸውንም ምንም ይታረው ዱአ እንድታረጉ ብቻ ነው፣ ለሀገርም ሰላም እኛም በኋላ መዘየር እንዳለብን ይሰማናል። ዱአ እንድታረጉልን። አማን አለ አድርጋችሁ፣ አማን አለ አድርጋችሁ። ጊዜያችንንም አላህ አሳምሮ እያማረ ነው የጨመረበት። እናንተንም ደግሞ ብስሚላህ አጅሩን የምታገኘው አላህ አድርገው። ለዛኛው ሀገር የሚራመድ ስራ አላህ አድርገው። ሀያታችሁ ይቆይ፣ ማግኘት ጋራ ጤና ጋራ አንድ ላህ አድርጎ ደሞ ቆዩ ቆዩ። ሀያታችሁ ቆይ፣ ጤና ጋራ ማግኘት ጋራ እድን ጋራ ሀያታችሁን አላህ አቆየው። ይሁን አላህ ይሰጣሉ። አብሽሩ ይሄ ትንሽ ነገር ነው። ቀጣይም መተን አንቱን እንዘይራለን ያበረከቱት አስተዋጽኦ ለእስልምና ትልቅ ትልቅ ታሪክ ተታኋል። እኛም ከእናንተ ተረክበን ነው አማናውን ተሸክመን አሁን ላይ እየደረስ ነው። ቀጣይ ላይ እየመጣን እናንተን ለመዘየር እኛም ቃል እንገባለን። መተን እናየኋለን፣ እንዘይረዋለን ኢንሻአላህ፣ ህይወታችን እስካለ ከጎኑ ቁመን እንዘይረዋለን አሁን ትንሽ የምታስተላልፉት መልእክት ለሙስሊሙ አንድነትም ለሰላምም ኢደል አረፋን እንኳን አደረሳችሁ የምትሉትም ካለ በዙ መልእክቱ እንዲሰጡ እንፈልጋለን ማለት ነው። በአማን በአማን አገራችንም አማን አላህ አድርገው፣ ሁሉንም አማን አላህ አድርገው። እናንተንም አላህ አቆያችሁ፣ አገራችንም አማን ይሁን። አማን ጋራ፣ ኢማን ጋራ፣ ማግኘት ጋራ ሀገራችንን አላህ ይሸልመው። በዲን የሚሸለም በዱኒያ ይሸለም በኢባድያ ይሸለም። እናንተንም ስራችሁን የሌላ አድርጎ ለዛኛው አገር የሚራምድ ስራ አላህ ያደርግላችሁ። አጅሩንም የምታገኙ አላህ ያደርገው። ኢዱንም ደግሞ ብስሚላህ በረካውን አግኝታችሁ አመት አመቱ የምትተላለፉ ሰዎች አላህ ያደርጋችሁ። ይሆናል መሰል

አላህ እንኳን አደረሰው ለዚህ በዓል ኢደል ፈጥር በሰላም አደረሰው። እያን ቀጣይ ከአንተ የምንፈልገው ኡማውን የምትመክሩበት ለሰላም አንድነት እስካሁን ላበረከቱት አስተዋጽኦ ይሄ ምንም ማለት አይደለም። ቴፒን ያው በማህበረሰቡ ዘንድ ያለውን ሰላም አላህ እንዲመልስልን ዱዐ እንዲታደርጉልን እንጠይቃለን። በአላህ ፍቃድ አርጉልን ነው። አላህ ይቀበላቸው። አልሀምዱሊላህ ሰናሰላ ስ ከእንዲህ ያለ አደጋ አላህ ይጠብቃቸው። ሀያታቸውን አላህ ያቆይ። ከይር ስራ ላይ አላህ ያኑራችሁ። አገሪም ሰላም ይሆን፣ አንድነቱን አላህ ያምጣ። ሁሉም ሰላም ሆኖ አንድ ሆኖ ወንድምና ወንድም ሆኖ ተባብሮ ተዋዶ ተፋቅሮ ተቻችሎ መኖር ዝበላ አድርጋቸው። አላህ ይጠብቃችሁ። አላህ ይጠብቃችሁ። አላህ ይጀዛችሁ። ጀዛውንም አላህ ይክፈ ነው በሰፊ አላህ ይክፈላችሁ። ከድንገተኛ አደጋ መላ ይጠብቃችሁ። ይሄ የምንቀላቀል አላህ አድርገን፣ ተቀላቅለን የምንጠቃቀም አላህ አድርገን። እስካሁን አቆይቶኛል አልሐምዱሊላህ። ከባድ ነበረ፣ ምትቶ ከባድ ነበረ፣ ተርፌያለሁ። አሁን ቃጥራፍ ላይ ነው፣ ጫፍ ጫፍ ላይ ነው የቀረው። እናንተም ዱአ አድርጉልኝ። አገርም አገሪም ሰላም ይሁን፣ በአሉም የሰላም ይሁን። በየጊዜ ተደጋጋሚ የምታገኙት አላህ አድርጋችሁ ሁሉንም ሰላም አድርጎ በደስታም እንገናኛለን። አድርገ በኸይር ምንዳ አላህ ይክፈላችሁ፣ ጀዛችሁን አላህ ይሙላላችሁ። አላህ ይጠብቃችሁ፣ አላህ ይጠብቃችሁ፣ አገራችንም አላህ ይጠብቅ። እሺ፣ እሺ፣ እሺ፣ እሺ፣ እሺ፣ እሺ፣ እሺ እሺ ለመላው የከተማችን እስልምና ሃይማኖት ተከታዮች እንኳን ለ1446ኛው የኢድ አል አዲሃ አረፋ በዓል በሰላም አደረሳችሁ አደረሰን እያልኩኝ የቴፒ ከተማ ማዘጋጃ ቤት እንግዲህ ባለፉት 10 ወራት በ2017 የበጀት ዓመት ሰፋፊ የልማት ስራዎችን ሲያከናውን ቆይቷል። እነዚህም መካከል እንግዲህ በከተማችን አዲስ የሆነውና ባልተለመደ መልኩ በሰፋ አድርገን የጀመርነው የከተማ መልሶ ማልማት ስራ አንዱና ዋነኛው ተግባራችን የነበረ መሆኑ ይታወቃል። በዚህም እንግዲህ እንደ አዲስነቱ በጣም በርካታ ተሞክሮችን እንደ ተቋምም እንደ መንግስት፣ የሚወሰድንበት ለቀጣይ ዓመት ደግሞ በጣም ከወዲሁ ሰፋፊ ዝግጅት እየተደረገ ያለበት ሁኔታ አለና ከተማችንን የክልል የዞን እንዲሁም የተለያዩ ፌዴራልና የክልል ተቋማት መቀመጫ እንደመሆኗ አሁን ካለችበት እጅግ የተሻለች ከተማ ማድረግ ይጠበቅብናልና ና መልካም ምድርም በአየር ንብረትም በተለያየ ሕዝባዊ አሰፋፈር ደረጃ እጅግ ውብና ለኑሮ ምቹ፣ ለኢንቨስትመንት እጅግ መልካም የሚባል አካባቢ እንደመሆኑ መጠን ወደ ከተማችን በምትመጡበት ሰዓት የሚኖር ማናቸውንም መንግስታዊ ድጋፍ ተቋማችን ክፍት ሆኖ ማንኛውንም ድጋፍ የሚያደርግላቸው መሆኑ እንገልጻለሁ። አመሰግናለሁ። የኢድ አል አድሃ በዓል እጅግ በጣም በአማረ መልኩ እየቀጠለ ነው። አሁን ደግሞ ይህንን ፕሮግራም በጋራ ሆኖ ከሚያከብሩት መካከል አንድ እንግዳ መካከላችን አሉ። የቴፒ ከተማ ከንቲባ ራሳቸውን አስተዋውቀው ስለ በዓሉ አንዳንድ መልእክት እንዲያስተላልፉ እድሉን ለሳቸው ሰጣለኝ። አመሰግናለሁ። ስሜ ወንድሙ ግርማ እባላለሁ፣ የቴፒ ከተማ ከንቲባ ነኝ። በመጀመሪያ ለ1446ኛው የኢድ አል አረፋ በዓል እንኳን በሰላም ደረሳችሁ ለማለት እፈልጋለሁ። አረፋ ስንል እንግዲህ በእስልምና እምነት ተከታዮች የመሳይነት በዓል ተብሎ እየተከበረ ይገኛል በአብዛኛው የእምነቱ ተከታዮች። ስለዚህ አረፋ ዛሬ ስናከብር ሁላችንም የተቸገሩትን በመርዳት የታረዙትን በማልበስ እና የተቸገሩትን ሁላችንም እየደገፍት የምናሳልፍና በዓሉ ኦልሞስት በሙስልምና እምነት ተከታዮች ሲገለጽ በተለይ የሚከናወኑ ተግባራት ያው በእርድ ይታለ እርዶችን እያከናወን የምንቆይበት እውነታ ይሆናል። ከፈጣሪ ጋር የምንገናኝነት መልካም ስራዎች የምንሰራበት በዓል እንደሆነ ይገለጻልና ይሄ በዓል ምናልባት ቀጣይ የሰላም፣ የፍቅር፣ የመተሳሰብ ቅድም የጠቀስኳቸውን የታረዙትን የተቸገሩትን በመርዳት የምናሳልፍ እንዲሆን በራሴና በከተማ አስተዳደሩ ስም ልባዊ ምስጋናዬን እያቀረብኩ ለሁላችንም አሁንም መልካም የአረፋ በዓል ለማለት እወዳለሁ። እጅግ አድርጌ አመሰግናለሁ። የደቡብ ሬዲዮ እና ቴሌቪዥን ተከታታዮች በድጋሜ ለ1446ኛው የኢድ አል አድሃ አረፋ በዓል እንኳን አደረሳችሁ እንላችኋለን። ሴቶች በኢስላም ያላቸው ሚና ምን ይመስላል? ከዚሁ ጋር ተያይዞ ደግሞ አንድ አባት አጠር ያለ ሀሳብ ያካፍሉናል። ብስምላህ ረህማን ረሒም الحمد لله رب العالمين وأصلي وأسلم على المبعوث رحمة للعالمين سيدنا محمد وآله وصحبه أجمعين وبعد. በመጀመሪያ ደረጃ ለ1446 የዒድ አድሓ በዓል እንኳን አላህ በሰላም አደረሳችሁ በማለት ጀምራለሁ። በመቀጠል ያው እስሜ ስሜ አወል አሕመድ እባላለሁ ሸካ ዞን ዑለማ ምክር ቤት ጸሐፊ ነኝ። እንሻ አላህ ያው በተጠየቁት ጥያቄ መሰረት ሴት የሴቶች ሚና እዚህ ዒድ ላይ ያላቸው ሚና ምን ይመስላል የሚለውን ኢንሻአላህ አጠር አድርጌ ለማቅረብ እሞክራለሁ። ምናልባች ወደ ዒድ ስንወጣ አንዳንድ ሴቶችን የሚመለከቱ ጉዳዮች አሉ። ዒድ ስንወጣ ታጥበን፣ አምረን፣ የተለየ ልብስ ለብሰን፣ ሽቶ ተቀብተን ወንዶች እንወጣለን። ሴቶችም ደግሞ እንደዚሁ ንጹህ ልብስ ለብሰው፣ ታጥበው ይወጣሉ። ግን እዚህ ላይ መጠንቀቅ ያለብን ነገራቶች አሉ። ለምሳሌ ሽቶ መቀባት ለሴት ልጅ የተከለከለ ነው። በተለይ ደግሞ አንዲት ሴት ልጅ ከቤቷ ስትወጣ ሰዎች የእሷን ሽታ እንዳገኙ ብላ ሽቶ ተቀብታ ምጥወጣ ከሆነ ጀነትን እንደማታገኝ እንደማታገኝ ረሱሉ ሰለላሁ ዐለይሂ ወሰለም የተናገሩበት አጋጣሚ አለ። ሌላኛ ደግሞ ሰውነት የሚያጣብቅ እንደዚሁም ደግሞ ሰውነት የሚያገላልጥ ልብሶችን መልበስ የለባትም። ይህ ሲባል የሴት ልጅ ነፃነት መግፈፍ ሳይሆን የሴት ልጅ ክብር መጠበቅ ነው። እስልምና ምክንያቱም እስልምና ለይሳ ሐደን ሊሑርየት ልኢንሳን የሰው ልጅ ነፃነት የሚጋፈፍ የሰው ልጅ ነፃነት የሚወስድ ሳይሆን የሰውን ልጅ ደህንነት የሚጠብቅ ነው። ሰው ራቁቱን አድርገህ ልብሱን አውጥተህ ባህር ውስጥ ከወረወርከው በኋላ ውሃ እንዳይነካህ ማለት አትችልም። ስለዚህ ሴቶችም ራቁታቸውን እየሄዱ ማንነታቸውን ሳይጠብቁ እራሳቸውን ሳያከብሩ እየሄዱ ከዛ ዝሙት አትቀርቡ ማለት አይሆንም። አላህ ደግሞ ቀድሞ ወላ ተቅረቡ ዚና ነው ያለው፣ ዝሙትን እንዳትቀርቡ ብሏል። ዝሙትን እንዳንቀርብ የሚያደርገን ነገር ደግሞ አለባበሳችንን፣ አነጋገራችንን፣ አካሄዳችንን ሳይቀር ማሳመር ይኖርብናል። ይህ የሚያመላክተው አላህ ለሴት ልጅ በጣም ትልቅ ትኩረት መስጠቱን ነው የሚያመላክተው ታ ካለባበሷ ካጨማ መቷ ጀምሮ እንደት መጫመት እንዳለባት ነው እስልምና ያዘዘው። ይሄ ደግሞ የስልምናን ትልቅነት የስልምናን ለሴት ልጅ የሰጠውን ትልቅ ክብር ያመላክታል። እና እዝህ በዓል ላይ እንሻ ሴቶች ትልቁ የሚና የሚጫወቱት ከወንዶች ይልቅ ሴቶች ናቸው ብዬ ነው ማምነው። ቤት ውስጥ ያለውን ነገር በተቻለ መልኩ ለሰዎች ማቅረብ ይኖርብናል። ቸርነት የአላም ባህሪ ነው። ቸርነት የነብዩም ባህሪ ነው። ቸርነት የሙስሊሞች የአማኞች ባህሪ ነው። ስለዚህ በዚህ ልንገለጽ ይገባል። በድጋሜ ለሙስሊሙ ማህበረሰብ እንኳን ለአንድ ሺህ አራት መቶ አርባ ስድስተኛ የኢድ አል አድሃ በዓል በሰላም አደረሳችሁ ለማለት እወዳለሁ። ሰላሙ አሌይኩም ራህመቱላ ወበረካቱ። ክቡራን ተመልካቾቻችን በዓሉ እጅግ በጣም በአማረ መልኩ እንደዚህ እምር ብለን እያሳለፍን እንገኛለን። የሴቶች ሚና ምን እንደሚመስል ደግሞ ተከታትለን የምንመለስበት ሰዓት ላይ ነን። ስሜ መምህር ሶፊያ ይስባላለው የቴፒ ከተማ ነዋሪ ነኝ። በአረፋ በዓል ቀድሞ የሚጀምረው ያው እንደሚታወቀው ረሱል ሰለላሁ ዐለይሂ ወሰለም ሁለት ኢድ አላችሁ ብለውናል። ከዛ ኢድ መካከል ወተኛው ኢዳ አረፋ ነው። የአረፋ በዓል እንደሚታወቀው የአስር ቀን ጾሞች አሉ። አጃጆች በተለያዩ መንገድ ጉዞ አድርገዋል የሐጅ ስነ ስርዓታቸውን ለማድረግ አሁንም እኛም ባለንበት የኢድ በዓልን ለማስመልክ አስመልክቶ የምናደርገውን ዝግጅት እያዘጋጀን ነው እንደምታዩት ሽንኩርት ከተፋችን እያከናወንን ነው። እንደምትመለከቱት ዱያ አርደው ሰጥተውናል። ወንዶቹ ማለት ነው። ከዛ ወደ ቤት ያለውንኛ ለተለያዩ ዘመዶቻችን፣ ጎረቤቶቻችን አንድ ላይ ለምንበላው አንድ ላይ በዓሉን በደስታ ለምናሳልፈው እያዘጋጀን ነው። የተለያዩ ሰዎች፣ ቤተሰቦች፣ ጎረቤቶች፣ ጓደኞች ይመጣሉ። በዓሉን አስመልክቶ የጠሩ እንግዶች እንኳን አደረሳችሁ ብለው እንኳን ለበዓሉ አደረሳችሁ ብለው በዓሉን አብረውን ሊያሳልፉ የሚመጡ እንግዶች ይመጣሉ። ለእነሱ ዝግጅት እያደረግን ነው። ተመልካቾቻችን ፕሮግራማችን በጣም በሚያስደስት መልኩ እንዲህ በአማረ ሁኔታ እየቀጠለ ነው። አሁን ደግሞ በመካከላችን በርካታ እንግዶች ይህንን የኢድ አል አድሃ በዓልን ለማክበር አብረው ነው የተገኙት። እኔ ከማስተዋውቅ በቀጥታ ወደሳቸው አምራና ራሳቸውን አስተዋውቀው የዚህን የኢድ አል አድሃን የመልካም ምኞት በዓል እንዲያስተላልፉና ሌሎች መልእክቶች እንዲያስተላልፉ እሳቸውን እጋብዛለሁ እድሉን ሰጥቼዎታለሁ እሺ አመሰግናለሁ አበበ ማሞ ባላለው የሸካ ዞን ዋና አስተዳዳሪ ነኝ በቅድሚያ በሀገራችን የምትገኙ የእስልምና እምነት ተከታዮች እንኳን ለ1400 46ኛው የኢድ አልዳሃ አረፋ በዓል በሰላም አደረሳችሁ አደረሰን ለማለት ይወዳለሁ። ሀገራችን ኢትዮጵያ እንደም ሁላችንም እንደምናውቀው የብዙ ብሔር ብሔረሰቦች መኖሪያ ናት። እነዚህ ብዙ ብሔር ብሔረሰቦች የተለያየ እምነት ተከታዮች ቢሆኑም በመቻቻል በአንድነት በአብሮነትና በፍቅር የምንኖርባት ሀገር ናት። በእስልምና እምነት ተከታዮች በትኩረት ከሚከበሩት በዓላት ውስጥ አንዱና ዋነኛው የአረፋ በዓል ነው። የሀገራችን የእስልምና እምነት ተከታዮች ዛሬ እዚህ ቦታ ላይ የተገኛችሁ ሁላችሁም እንኳን አደረሳችሁ ለማለት እንወዳለን። እንግዲህ የእኛም ዞን እንደ ኢትዮጵያ ሀገራችን የብዝሃ እምነትን ወይም ደግሞ ሃይማኖትን ይዞም የሚኖሩ ብዙ ብሄር ብሄረሰቦች ያሉበት አካባቢ ነው። በዚህም አካባቢ ያሉት የእስልምናም የክርስትናም እምነት ተከታዮች በአንድነት፣ በአብሮነት፣ በፍቅር የእስልምና እምነት ተከታዮች በዓል ሲከበር ክርስቲያኑ አብረው የሚያከብርበት፣ የክርስትናው ሲከበር ደግሞ የእስልምና ተከታዩ አብረው የሚያከብርበት፣ በጋራ በአንድነት አብረን የምንኖርበት አካባቢ ነው። ከዚህም ባሻገር በተለይ ባሳለፍናቸው ጊዜያት ውስጥ በሰላም በልማትና በሁሉም እንቅስቃሴዎች ውስጥ በዞናችን የሚገኙ የእስልምና እምነት ተከታዮች ከሌሎች ወንድሞቻቸው ጋር በመሆን የከፈሉት መስዋዕትነት ቀላል አይደለም። ያ መስዋዕትነት ዛሬ ላይ አካባቢያችን ሰላማዊ የመኖሪያና የስራ አካባቢ መሆንን በክቷል። ስለዚህ በዚህ ሂደት ውስጥ እንደ አጠቃላይ ዛሬ በዓሉን ስናከብር የሃይማኖታዊ አስተምሮም ቅድም አባቶች ሲያቀርቡ እንደነበሩት ያላቸው ለሌላቸው እየሰጡ በጋራ ሁሉም እየተደሰተ ሃይማኖቱን እምነቱን የሚያከብርበት ጊዜ ነው የሚሆነው። ስለዚህ ለዚህ ሁሉ አጠቃላይ ለእለተ በዓሉ ሁላችሁንም እንኳን አደረሳችሁ ለማለት እወዳለሁ። 1446ኛው የኢድ አል አድሃ በዓል እጅግ በጣም በአማረ መልኩ በዚህ ሁኔታ እየተከበረ አሁን ላይ ደርሰናል። አሁን ደግሞ የምንቀጥለው በዓሉን በዚህ መልኩ ያደረሰንን ወደፊትም ደግሞ እንደዚሁ ሳንለያይ በታላቅ ጤንነት በክብር እንድንደርስ ዘንድ ጌታችንን የምናመሰግንበት አላህ ሱብሐነ ወተዓላ ከፍ የሚደረግበት የዱዓ ፕሮግራም ላይ እንገኛለን። ዱዓውን እንዲያደርጉልን ደግሞ ሻችንን እንጋብዛለን ማለት ነው ዱዓችንን በጋራ ተቀብለን

ላደረሰን ጌታ ምስጋና ይገባው። ኢትዮጵያ ሀገራችንን ሰላም አላህ አርግልን። ከቴም ከቴም ደግሞ ያለንባትን ደቡብ ምዕራብን ሰላም አላህ አርግልን። የልማት ሀገር አላህ አርግልን። የልማት ሀገር አላህ አርግልን። መንግስቶቹንም ፍትህ አላህ አርጋቸው። አስተዳደሮቹንም በፍትህ የሚያስተዳድሩ አላህ አርጋቸው። እኛንም ህዝቦቹን ደግሞ በፍትህ የምንቀበል አላህ አድርገን። በዚህ ላይ ያሉት የሃይማኖት መሪዎችም፣ ጋዜጠኞችም፣ አዋቂዎችም፣ ምሁራኖችም የሚያስተምሩትን ትምህርት ደግሞ

ውድ የፕሮግራማችን ተከታታዮች 1446ኛው የኢድ አል አድሃ የአረፋ በዓል ዝግጅት ይህንን ይመስል ነበረ። ዝግጅታችን እስካሁን በዚህ መልኩ ተከታትላችኋል። በዓሉ ለሁላችንም በያላችሁበት የሰላም የደስታና የፍቅር እንዲሆንላችሁ የተመኘን፣ ዝግጅቱን በማስተዋወቅ ረገድ እኔ አህመድ ይሱፍ አብሬያቸው ነበርኩኝ። እጅግ አድርገን እናመሰግናለን። በድጋሜ መልካም በዓል እንዲሆንላችሁ እንመኛለን።